ኡፍ አለች። ዛሬ አሳዘነችኝ አይሚ ምንጭቅ ምንጭቅ አደረጋት። ብሩኬ ምንጭቅ አደረጋት፣ ግን ወዱ አይደለም። ያው ቅናት። አያችሁ አይደለ? አያችሁ ይዛ ሄደች፣ ይዛ ሄደች ብሩኬን ማለት ነው። አይ ዛሬ ሳይሜ ያሳዘነችኝ፣ እመቤቴን ዛሬ ሳሳዘነችኝ። ኡፍ አለች ዛሬ አሳዘነችኛ፣ ይሚ ምንጭቅ ምንጭቅ አደረጋት ብሩኬ ምንጭቅ አደረጋት። ግን ወዱ አይደለም፣ ያው ቅናት፣ የቅናት መንፈስም ስላለበት ነው ምንጭቅ ምንጭቅ ያደረጋት። ዛሬ አንጀቴን ነው የበላችኝ። መቤቴን፣ አልተናገረች እውነት አልተናገረችም፣ ክፉ ካፉ አልወጣም። ዛሬ ብሩኬ ዛሬ ብሶበታል። እናት ድብድባቸው ሁሉ ወይ ጉ። ዲዛ ሄደች። እናንተ ጃኬቱን አወለቀ እና ተቀበለችው ጃኬቱን ሃይሜ ብቻ አንቁማ ምንድን ነው የሚባለው? አሁን ይሄ ማለት ነው፣ ፍፄ በመሀል አሳዘነኝ። አሁን እኮ ይሄ ማለት እኮ ለሰው ክብር የላችሁም ማለት እኮ ነው። ማርያምን ፍፄን እንኳን ማክበር አቃታችሁ። ፍፄ አሁን እናንተን ለማስታረቅ ነው የመጡ አይደለም? ለማስታረቅ ከመጣ ፍፄ መስማት የለባችሁም እናንተ ቢያንስ እንኳን እኔ አሁን ብሎ ማለት ነው ቤተሰብ፣ ሌላው ይቅርና ሶሲና ዳኒ እንዳሉ ይቅርና፣ ልክ እንደ ባለፈው ፍጼ ሀይሚና ቡሩኬን አመጥቶ በጥሩ መንፈስ ቁጭ አድርጓቸው የሆነ ቦታ ላይ እንዲያወሩና እንዲነጋገር ነው እንዲፈቱ ቢያደርጋቸው ይሻላል። አራቱን ከመሰብሰብ ሁለቱ ብቸኛ ኮ አይመለከተንም ኮ ስለሁለቱ ሁለቱ እኮ ቡሩኬና ሀይሚን ለማለያየት ነው ኮ እኛ። አሁን ፍጼ ምን ለማድረግ ያለበት እሱ ሁለቱን አምጥቶ አነጋግሮ ልክ እንደ ባለፈው ልክ እንደ ወንድማማቾች ወንድሙንም እህቱንም አምጥቶ ሁለቱን ልጆች ማስታረቅ ነው ያለበት። እውነት ዛሬ አንጀት ነው የበላችኝ። ሀይሜ ማርያምን ነው እምላችሁ አንገቷ እንደፋች። የኔ ናት አንገቷ እንደፋች። ዛሬ ብሩኬ በጣም ኃይለኛ ሆኗል። ዳኒ ተብየውን በቃ ላርፍን ብሏል። ኧረ ተው ዳኒ ተው ተው ተው። ደግሞ ብሎ ብሎ ተመቸኛለች እኮ አለ። እናንተ ይውላችሁ እኮ እኛ እኮ ብለናል እኮ ሀይሜ ተመችተዋለች እና ቆንጂዬ ደርባባ ስነ ስርዓት ያላት ሴት ትጠላለች እንዴ? ታዲያ ሶሲ የምትባለው ደግሞ እኔ እኮ ሰው በትክክል ያውራል እኮ። ይሄ አፌዞ እያፌዞ ማውራት ምንድን ነው? ቆይ እያሉ ይሄ እኮ ማፌዝ እኮ ነው። ይሄ እኮ ሰው ላይ ማፌዝ ነው። እንዴት ነው ሰው እያፌዘ የሚያወራው? እኔ በጥፊ ነበር የምደረግምለት መቤቴን። እኔ የሆነ ነግር ታፌዛለች። ሆነ ሰው ትርቅ ላይ አያፌዝም። በቃ ስብስብ ብላ እንዴ ከሆነ ምንድን ነው እንደዚህ እያፌዙ ማውራት? ቂጥ ያጣ ነገር ማውራት በጣም ነው የሚደበረው። እግዚአብሔርን ነው የምላችሁ። እንዴ እስከ መቼ ነው እንደዚህ ተጨቃጭቃችሁ? እኔ እስከ መቼ ነው ብሩኬ ና የሚ እንደዚህ ቆራጥ የሆነ መልስ የምትነጋገር እኔ በጣም እየገረመኝ ነው። እግዚአብሔርን የእናንተ ነገር እኔ በጣም ግራ እያጋባኝ ነው ያለው። እና እኔ ብቻ መልካሙን እኔ የምመኘው ማለት ነው። እነዚህ ልጆችን ለማለያየት ብዙ ነገር እየተፈጠረ ነው ያለው። በቃ እኔ ደሜን የፈላው ዛሬ እግዚአብሔርን ነው የምላችሁ። ግን ቡራ ጀግና ነው፣ በሀይሚ አይደራደርም። አያቸው ንጣጥ ብሎ አፍንጫው ሊለው ነበረ። እናንተ ደግሞ ዛሬ ዳኒ እኮ ያዙኝ ልቀቁኛለ ሀይሚ ፈቅዳልኛለች በቃ አለ። እንዲ በተ አይነን ከሀይሚ ለአንሳብና ስተው ተው ተው ለአንታትንህ ማይሚ ንንት ልትወራድ አትችልም። በቃ የራስን እቺ ሶስ የምትባለዋን አንቺ ሰብስብና ያዛት! እንዴ እኔ እናንተ ታረቃችሁ አልታረቃችሁ ለእናንተ አይመለከተኝም ምንም የሚመለከተኝ ነገር የለም። ስለ እናንተ እኔ የምመለከተኝ ስለ ሁለት ልጆች ነው፣ ስለ ሀይሜና ስለ ብሩኬ ብቻ የሚመለከተኝ። ስለዚህ እባክን እባካችሁን ጭንቅላታችሁን ከፍታችሁ ውስጥ እንትን በሉ እንዴ! ዛሬ እግዚአብሔርን ሀይሜ እኔ እንጃ በቃ ትለያለሽ። እመቤቴን ደግሞ ዛሬ ደግሞ ስታምሬ እንዴት አባሽ ነው የምታምሪ። ጸጉርሽን እዚህ ካደረገሽው አለባበስ የሆነ በቃ ስማርት ይሆንሽ ይችላል። ልጅ መቤቴን ስታምሪ የኔ ልዕልት ቆንጆ ማርያምን ቆንጆ ሆነሻል ዛሬ ብሩኬ። ቅናት ነው የሚያንገበግበው። ቅናትም እኮ አለበት። እናንተ አንዳንድ አንድ ጊዜ ታውቃላችሁ፣ ወንዶች ሲቀኑ እኮ ዓይን የላቸውም። እግዚአብሔርን ነው የሚለው ዓይን የላቸውም ሲቀኑ፣ ቅንት ትርር ነው የሚለው። የምትወ የምትወዱት ሰው የሆን ነገር ሲናገራችሁ ቶሎ ትናደዳላችሁ። ይሄ ነው ብሩኬ ላይ ማየበት እና ብሩኬ ንዴት ስላለብን ነው አስናክሽኝ ምናምን በቃ። በጣም ብዙ ብዙ ነገር ነው ዛሬ ብሩኬ። በቃ እኔ እንጃ ደሞ ትመችኛለች። ሲልማ እናት የዘለለበት እኮ ላይ ዘለለበት ግን መጨረሻ ላይ ይዛው ሄደች። እቺ ሰላቢ ይዛው ሄደች። እናንተ እና ፍጼ ጥሩ ጥሩ ሀሳብ ነበር ግን እነሱን ባታመጣቸው ይሻል ነበር። ፍጼም ዛሬ አሳዘነኝ። ማርያም አንዴ ዚያገስኪ ይባላል። አንዴ ዚያገስኪ እያሉ ስቃውን ስቃውን አሳየው ዳኒ። እዚህ እያገዝክ ነው፣ ለጓደኛ ስለሆነ ነው ምናምን እያለ እንዴ፣ ምን እሱ ላይ ሊያስተራርቃችሁ፣ ለማንም አላገዘም። ምን መቤቴ፣ ለሐቅ ነው፣ ለሁለታችሁ እኩል ነው የቆመው። ምን አፍን ትከፍታለህ? ክፍት አፍ ደግሞ። ቢያግዝሳ፣ ቢያግዝሳ ጓደኛው እኮ ነው እንዴ። ግን እሱ አላገዘም፣ አላገዘም። እንዴ ምን ጉርናችሁ እናንተ። እኮ አላ በቃ ረ ረ፣ እቺ ማን ብሩኬን አፍቅረዋለች። ቤተሰብ እናንተ አልገባችሁም? እቺ ሰላቢ አፍቅረዋለች። ማርያምን ፍቅ በቀብሩ ከጎንም የምትለጠፈው ወደዚህ ሲሮ ስትራለች ወደዚህ ወደዚህ ልጥፍ ልጥፍ ነው የምትልበት። ቤተሰብ እኔ እኮ አፍቅረዋለች፣ እቺ ልጅ አፍቅረዋለች። አይታችኋል ይዛው ስትሄድ፣ ሃይሚ እንዴት አይኗ እንዴት እንደሆነ እኔ እኔ እኔ እንዶኒ አይኔ ስልብልብ ይበልልሽ። እኔ እኔ ድንግጥ ልበልልሽ። እኔ ድንግጥ ልበል። እህቴ የኔ እናት ማርያም እንዲህ ብላ ነው በቃ። ያየቻችሁ እንደዚህ ብላ አየች። በጣም በሚያሳዝን እንትን ነው ያየችው ማርያምን የሚገርማቸው ነገር ማለት ነው ብሩኬ ስልክ እያወራ እንኳን አይሚ ትቆጣጠረዋለች። አያቻ ሰው የሚወደውን ሰው ይቆጣጠራል። አይሚና ብሩኬ አይለያዩም፣ ቤተሰብ አይለያዩም። ግን ያው እልህም ስላለ ብሩኬም እልህ ገብቷል። ደግሞ ትላንትና ላደረግኩት ትላንትና እንትን ላልኩት ቅርታ ትለዋለች። ዞርበይልኝ ዞርበይልኝ አላት ብሩኬ። ዞርበይልኝ ዞርበይልኝ ይቅርታ ምናምን ዞርበይልኝ አላት። አያቸው አይደለ ብሩኬ እንዴት እንዳለ ዞርበይልኝ አላት። ይቅርታ ስትለው ትላንትና ላደረግኩት ብላ የኔ እናት እና ብሩክዬኔ አባት ስለምትወዳት ነው ስለምታፈቅራት ነው እናውቃለን የእኛ ወንድም የኛ የሀይምዬ መከታ የሀይምዬ ንጉስ እባክ ተረጋጋ ተረጋጋ እስቲ ፍጼም እባክ ለብቻቸው አገናኝተን ለብቻቸው ልክ እንደ ባለፈው ልክ እንደ ባለፈው በቃ ፍጼ በእናት እንደው አንተን የነሱን ነገር የምትችለው ማን የሚችለው የለም አንተን አንተን ሁሉን ነገር የምትፈተው እባክን ፍጼ ወንድሞቹም ትተዋል። ወንድሞቹ የብሩኬና የብሩኬ ወንድሞች ቲክቶክ ላይ እየቀወጡት ነው ጭፈራ ምናምን እያደርጉ ይሄን ሙዚቃ ከፍቶ በቃ ምንም እንዳልተፈጠረ ይሁን ነው። የብሩኬ ወንድሞች እንግዲህ አንተ ወንድም ወንድምም ምንም ነገር ሆነ፣ እባክህን ይሄን ችግር ፍታልን በፈጠረ በቃ ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ይሄን ቪዲዮ ላይክ ላይክ አድርጋችሁ ባካችሁ፣ ሰብስክራይብ ደግሞ ያላደረጋችሁ፣ ለምንድን ነው ሰብስክራይብ ማታረጉት? ሰብስክራይብ አድርጉ ባካችሁ። ሰብስክራይብ አድርጉ። ምን እየሆናችሁ ሰብስክራይብ አታደርጉት? አዳዲስ ሰዎች አመጡም እንዴ እናንተ ነይ ቤት ወይስ ሰብስክራይብ ያደረገችው የሚያዩ ሰብስክራይብ ይሄድ አይደለም። ላይክም አድርጉ እስቲ ወዳችኋለሁ። በተረፈ መልካም አዳር። አይ ላቭ ዩ ሶ ማች ስለያችሁ በእንባ ነው።